እንደው እኔ አንድ አይደለሁም። እኮ ናቸው የላኩልሽ። ወላሂ እሱ ለስበብ ነው እንጂ እኔ እነሱ ናቸው፣ እነሱ

እህቶቻችን ናቸው። እንደው ሰብሰብ ብለው ለምን አንረዳትም፣ ለምን ዘካተል ፍጥር አንረዳትም ብለው በእነሱ ትእዛዝ ነው ይሄን አሁን ይሽልሽ የመጣሁት ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ ውድ የተከበራችሁ ለእኛውኛ ቻናል ተከታታዮች ውድ በተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር አልሐምዱሊላ። እናንተ እንዴት ናችሁ? አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ተጎናችን የሆናችሁ ደግሞ ለምታበረታቱን በተሰቦቻችን ባዘዛችሁ መሰረት ይዤ መጥቻለሁ። መስቱራዬ እህቴ ማለት ነው። አላህ ባወጣችሁት የተካላችሁ አካላችሁ ስተጓደኞችሽ አንቺንም በተሰቦቻችሁንም ጓደኞቻችሁን አለ እንደ ሁላችሁንም አላህ ኸይር ጀዛችሁን ይክፈላችሁ ማለት ነው። ውዶቼ ባወጣችሁትም አላህ የተካላችሁ። ይህ ዘካተል ፍጥር ነው። አድርሽልን ለእናታችን ብለው ነው እየመጣሁት ማለት ነው። ዘካተል ፍጥር አዋተውን ይላኩልሽ። አዎ ዱዓ ማታ አድርጊላቸው። ዝም ብሎች ነው ነገሩ። ደስታ ነው፣ ደስ ብሏት ነው። ሰማይ እኮ ነው ሰማይ ቆራኒ

እንደዛ አታስበው ነው፣ ድንገት ያመጣሁባት ማለት ነው። አሁን መጋዘን የመጣሁት ያው ልጅ ታልቅሳለች ብዬ ወደ ቤት ገባ ብልም ታኝታለች እናቴ ቤት ያው እግር መንገድን ያው አመጣልኝ ጋሪ ቀጥታ ይዞን የመጣሁት ሰው ቤት ማለት ነው ውዶቼ። እና ታታስበው ነው ድንገት ብቅ ያልኩባት፣ ወላይ በጣም ያለቀሰችው ሀቂቃ። ይኸው እዚህ ቪዲዮ ላይ አሁን ስታልስ አላያችዋትም። ግን ወላይ ምን አስለቀሰሽ አላት። የሆነ ኩንታሉን ያስገባባ የሆነ ጎረቤት ሰው ነበር እና ምን አስለቀሰሽ ታዲያ ምናምን ነገር አላት። ለምመጣልኝ ነው አላት። እና በጣም ደስ ብሏታል። በቃ አሁን አላህ ያስደሳችሁ በዱንያ ወለአኸራ በሁለቱም ሀገር አላህ ሰጭ እንጂ ተቀባይ አለህ እንዳያደርጋችሁ ውዶቼ ወላሂ አጅሩን ከአላህ ነው አጅሩን ከአላህ ነው ይሻላል የምታገኙት ይህቺ እናታችንን አንድ ኩንታል ጤፍ ማለት እኮ ቀላል አይደለም ውዶቼ ወላሂ የሀቂቃ ማለት ነው። ይሄ ግን በቆሎ ነው እንዴ ይሄ የሚታየኝ ነጭ ኩንታል በቆሎ ነው በቃ በዛ አሁን። እያደባለች መጠቀም ትችያለሽ ማለት ነው ኢንሻአላህ አሁን ሌላ በቆሎ ምናምን የለሽም የለሽም ይህቺ ብቻ ናት ይበቃሻል ይሄ ነው የምንለው ተሳስተን እቺን የምንላት እንጂ ብዙ ነው በቃ ደሞ ተስተጥፋ ደሞ ለቂጣ ምግግር እያደረግሽ ጉልበት እንድትሆንሽ ጥቁር ጤፍና ነጭ ጤፍ ይብደቅ እንትን ነው ሰርገኛ ጤፍ ነው ማለት ነው አዎ ደሞ ተንሰልስሏል ተንሰልስሏል ማበጠር ብቻ ነው። እና ደግሞ እሷ ጤፍ ማበጠር ትችላለች። ጤፍ ማበጠር የምችል ከሆነ አሁንም ደግሞ ጠይቄላታለሁ ማለት ነው። መጋዘን ሁላ ጠይቄላታለሁ። ችሎታው ካላት እንድታመጫ ብሎኛል። የምታበጥር ከሆን እንድታበጥር ማለት ነው።

ምንም አይደለም። አሁንም የበለጠ ደግሞ ሊመጣልሽ ይችላል። እንደዚህ ይሄን ያየ ደግሞ አሁን ደግሞ ሌሎች እህቶችም ደግሞ ሊረዱሽ ይችላሉ ኢንሻላህ።